ያለውን መሬት ሌላ ነገር ማንሳት ነው የሚሆነው፣ እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። ቢስሚላህ ወሰላት ወሰላሙ አላ ረሱሊላህ። ይህን ግለሰብ የአላህ ባሪያዎች ሆይ ታውቁት ይሆናል። ቃሲም ታጁ ይባላል። መጅሊስ ውስጥ ለረዥም ጊዜ ጸሐፊ ሆኖ ባለሥልጣን ሆኖ ሲያገለግል ነበር። ከነማን ከነ ሙፍቲ ጋር። ዛሬ ምን እያለ ነው ሙፍቲ ቤታቸው የተቀበሩበት ዋና ምክንያት የኮልፌው ቀብር የሰጠው ሰው ይታወቃሉ ወይ በጉልበት ተቀምቶስ ቢሆን ያ ሰው ያንም ያክል ለሙስሊሞች መቀበሪያ ተብሎ የሰጠው እያለ ነው እኛ ጥያቄ እናነሳልሃለን አንደኛ ለምን ስልጣን ላይ በነበርክበት ዘመን ይሄን ወሬ አላነሳህም? ስልጣን ስትለቅ ነው ይሄን ወሬ የምትነዛው ስልጣን ላይ በነበራችሁ ሰዓት ለምን አልተናገራችሁም ሌላ የኮልፌው ብቻ ሳይሆን የጉለሌውስ እስላም መቃብር ሙስሊሞች ሲቀበሩበት የነበረው ከማን ተነጥቆ ከማን በጉልበት ተወስዶ ነው? እስቲ ስለዚህም ንገረን። ዛሬ ነው እንዴ ደግሞ? ለሙስሊሞች የተሰጣቸውን ንብረቶች ጠቅላላ ወደኋላ እየሄድክ በጉልበት ለሙስሊሞች የነጠቃ አካል ነጥቆ ለሙስሊሞች እንኩ ብሎ ሊሆን ይችላል። መጽዳዳት አለብን። የሰው ንብረት ላይ ነው እየተቀበርን ያለ ነው ብለህ እንዴት ብዥታ ታነሳለህ? አንጢቤ ነፍሲን ነው የሰጠው ወዶ ፈቅዶ ነው የሰጠው። ተቀምቶስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ ቢል፣ አንድ ሰው መጥቶ ያንዱን ጥምጣሙን፣ ሙስባሐውን፣ ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል? እንደ ሸርዓ አይወገድ። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉ። ቀጠልክና ምን አልክ? የሰጠው ሰው ወዶና ፈቅዶ ነው ወይ የሰጠው ብለህ ደግሞ ምን አድርገሃል? ተቀምቶስ ቢሆን ብለህ ጥያቄ አንስተሃል። አሁን ወደ ኋላ እንመለሳለን። ከዘመናት በፊት ከሃምሳ ዓመት ከስልሳ ዓመት በፊት አዲስ አበባና ቦታዎቿ ምን እንደነበሩ፣ በማን ስር እንደነበሩ ይታወቃል። በባል አባቶች ስር ነው የነበረው። ከዚያ የደርግ መንግስት መጣ። ብዙ መሬት ወረሰው። ለኦርቶዶክሱ የሚሰጠውን ሰጠ፣ ለሙስሊሙ የሚሰጠውን ሰጠ። አንተ የምትኖርበት ቤት ጭምር ተወርሷል። እንዲህ ብሏል ብለህ የምትገምት ከሆነ መኖሪያ ቤትህን መጀመሪያ አስብ አጥና ከዛስ፣ የእነማን ነበር ይሄ ሰፈር ብለ፣ ለባላባቶቹ በኃይለ ሥላሴ ዘመን ለነበሩት ለነሱ መልስና አሳየን። ቀጠልክና ምናልክ ጉልበተኛ መጥቶ ይህን ለእስላሞች መቃብር ሰጥቻቸዋለሁ ቢል ምን ማስረጃ አለን ብልሃል። ስለዚህ ማን ነው ጉልበተኛው? ለሙስሊሞች በተሰጠ ንብረት ላይ ነው ወይ ይሄንን የምትለው? ከዛስ፣ ምን አነሳባሃለው? እሳቸው ያደረጉት ከዚህ ለመውጣት ሲሉ ነው ብልሃል። ጥያቄ ለእሳቸው ለሙፍቲ ማለት ነው አምስት ሺህ ካሬ ሜትሩን የሸጠላቸው ሰውዬ ያው እናንተ ከመንግስት ተሰጥተው ሳይሆን በራሳቸው ገዝተውት ነው ስላላችሁ አምስት ሺህ ካሬውን የሸጠላቸው ሰውዬ ደግሞ ማለት ነው ከገበሬው ላይ ምክንያቱም እዛ ላፍቶ ምናምን የገበሬዎች መሬት እንደነበር ይታወቃል። ከገበሬው ላይ በጉልበት ነው ወይ የወሰደው፣ ወይስ የሚገባውን ዋጋ ፈቅዶ ነው ወይ ለዛ ሰውዬ ሸጦለት የነበረው? ይሄ ለምን አታጣሩም? ስለዚህ አላህን መፍራት መጀመሪያ እወቅ። ዝም ብሎ ዕድሜ መጨመር አይደለም። ይሄኔ ትል ይሆናል። አሁን ደሞ በአፍህ የምትናገረው ሁሉ ክፋቱ ለሰው ያለህ ንቀት የሆነ አውዝ ቢላ ምን ሸይጣኑ ረጂም። ሙስሊሞች ሆይ ንቁባቸው። እነዚህ ሰዎች እኛ ሙስሊሞች የምንቀበርባቸውን ቦታዎች ሁሉ ምን እስከ ማለት እየሄዱ ነው። በጉልበት ተቀምተው ቢሆንስ ምን እናውቃለን። ስልጣን ላይ በነበሩ ሰዓት ለምን ይሄን አላወሩም? አላሁ ስብሓነሁ ተዓላ ውሸትንና ውሸታሞችን እሱ ያጥፋልን። እውነተኛ ሰዎች እሱ የሚፈሩ ሰዎች አላህ ያድርገን።